አይጥ አስቸግሮታል እራው የምኖረው ባለሰባት ፎቅ ህንጻ ላይ ነው ከዚህ ባለሰባት ፎቅ ህንጻ የኔ ቤት ድርሻ ሁለተኛው ፎቅ ላይ ሲሆን ተቃቅፎ በፍቅር ካልኖሩባት ለአራት አይጦች እንኳን የምትጠብቅ ክፍል ናት ለአመት በዓል ብቻ የሚሰራው የህንፃው ሊፍት የኔን ክፍል አቋርጦ የሚወርድ በመሆኑ አንዳንዴ በአል መሆኑን በረሳ እንኳ ከበድ ያለ ሰው በጫነ ቁጥር በሚያሰማው የሊፍቱ ሲቲታና ጋጋታ ነው በአል መሆኑን የማስታውሰው። ለበዓል ብቻ ለሚሰራ ሊፍት በተቀደደ ቀዳዳ ወደ ቤቴ የገቡ አይጦች ያለማቋረጥ በዓላቸውን በቤቴ ማክበር ከጀመሩ ሰነበቱ። ይሄን ነው በየመንገዱ አይጥ አስቸግሮታል በሚል ጆሮዬን ያሰለቸውን ማስታወቂያ ያሰሰማ እንባ እየተናነቀኝ ጠጋ ብዬ፣ አዎ አዎ በጣም አስቸግሮኛል በማለት የተሻለው መድኃኒት እንድትሰጠኝ ሻጫውን ጠየኳት። ይሄኛው በጣም አሪፉ ነው እንደ ኪኒን የሚወጡት ነው ስትለኝ ከምግብ በፊት ነው በኋላ እየሳቀች እረ በወረቀት አስቀምጥላቸው ዝም ብለህ አንዱ ከዋጠ ሁሉም ጋር ሲነካካ ሌሎቹም ይሞታሉ ስትለኝ እኔ ሴሰኛውን አይጥ በምን ለይቼ አውቄ ነው የምሰጠው መቼም ከሁሉም ጋር ሲሳሰም ወይ ሌላ ነገር ሲያደርግ የሚያደርስ ሴሰኛ ካልሆነ ለሁሉም በምኑ ያደርሳቸዋል አልኳት በዝገቴ እየተናደደች ብሩን ክፈለኝና ሂድ አለች እሺ ብዬ ወስጄ በወረቀት አስቀምጬላቸው ሰኛው ሌሊት ላይ ያንቆሻቆሹ ሲረብሹኝ መብራቱን ሳበራ ከአንድ ሻኛና ታፋ ካለው ወጠምሻ አይጥ ጋር ተፋጠጠ። ከዓይኑ መጥበብ የተነሳ ከራስ ጸጉሬ እስከ ግርጥ ፍሬ ገላምጠኝ ስላልቻለ ከራስ ጸጉሬ እስከ ጺሜ የገላመጠኝ ምንሼ ነው ጀለስ የምታፈጥብኝ? ጎረቤት ደና ደና ምግብ በልቼ ስርያ ነገር ሲያምረኝ እዛ ከሚደብራቸው ብዬ ባዶ ቤት ፈልጌ ቺኮቼን ይዤ መምጣት እኮ ነው። ደበረሽ እንዴ በሚል አስተያየት ሲያይኝ፣ ይሄ ምን አባቱ ያፈጣል ሀጠራው ብዬ ስንደረደር ፈታ እያለ ራስህን እንደ ድመት ታያለህ እንዴ? ይልቅ መብራቱን አጥፋልኝ። ያመጣህልኝን ፖስትቢል ሰጥቻቸው ልተኛ። በዚህ ኑሮ ውድነት ማን ይወልዳል? በሚል አስተያየት እየገላመጠኝ፣ እኔ አኩቻ ነኝ ማንንም አልሰማ በሚል አካሄድ እየገላመጠኝ ሄደ።